በመቀጠል ወደ ሮሃማ ይሄዳለሁ። በነገራችን ላይ እኔ ሮሃማ ከመጀመሪያውም ጀምሮ ታሳዝነኛለች። እውነት ለመናገር መተቸት ባለባት ሰዓት ትተች ነበር። ግን ልጅ የምትተች አደለችም። እኔ ቱርኩኜ አንድ ቴክስት ጻፈችልኝ ቲክቶክ ላይ፣ የምሬን ነው የምላችሁ። ዛሬ ላውራላችሁ። ጻፈችልኝ ሊያ አለችኝ። ውሸት አ እኔ ይዘ ውሸት አላውራም። ውሸት እንዳይመስላችሁ። ሊያ እባክሸን እርጅኝ አለችኝ። እና ከዛ ማለት ምናምን ወሽ ምናምን ነገር አልኳት ስላት በቃ ወደ ቱርክ የሚሄድበትን መንገድ አመቻችልኝ አለችኝ። እግዚአብሔር ምስክሬን ነው ምላችሁ። የቀለልኩ አይደለም። ማለት መቼ መሰላችሁ ይህን ነገር ያለችኝ? ቱርክ እያለ አሁን ቱርክ ይጃል ነበረ፣ የዛ ኔ እዛ ሁኝ ነው ያለችኝ። ከዛ ምሽ ለማንኛውም ስልክ ሽላኪልኝ አልኳት። በቲክቶክ ነው የጻፈችልኝ። ከዛም በወትሳፕ ተጻጻፍ። ምንነሽ ነው በሰላም ነው አልኳት። እውነት ለመናገር ንግግሯ በጣም ነው ያሳዘነችኝ። በጣም ነው ልቤን የሰበረችኝ። በጣም ነው አንጀት የበላችኝ። እንዳይመስልሽ ቲክቶክ ላይ የሚለቀቀው ቪዲዮ ከቤት እስኪያቅተኝ ድረስ፣ ሰዎች ጋር መገናኘት እስኪያቅተኝ ድረስ፣ ስራ መስራት እስኪያቅተኝ ድረስ ሞራሌን እየሰበሩት ነው። ስወጣ እየሰደቡኝ ነው። ስራም እየሰሩ አይደለም። ምክንያቱም በተሰጠኝ ስም አለች። አያችሁ አንዳንዴ ለእናንተ ቀለል ያለ የምሬ ነው የምላችሁ። ለእናንተ ቀለል ያለ በሰው ህይወት ላይ ግን በጣም ከባድ ጫና እንደምትፈጥሩ እና እባክሽ የሆነው ይሁን የሚከፈለውንም ከፍዬ ቢሆን ወደ ቱርክ ልሂድ ስትለኝ በጣም ነው የደነገጥኩት። ሩሃማ አልኳትም፣ በመጀመሪያ ደረጃ ለአንቺ ቱርክ አይሆንም። በመጀመሪያ ደረጃ እንደው ልጣ እንኳን ብቲ ሰፖርት የሚያደርግሽ ደህና ቤተሰብ ሊኖርሽ ይገባል። ሲቀጥል፣ አንቺ አንድ ኩላሊት ያለሽ ልጅ ነሽ። እንዴት ነው ከዚህ በኋላ ስደትን የምታስብ ማለት ባለሽ እድሜ ደስተኛ ሆነሽ አገርሽ ላይ መኖር ነው እንጂ ያለብሽ እንደው መጥቼ የተሻለ ነገር ልኑሩ እንኳን ብትይ ቱርክ ላይ ሳይሆን ግሪክ ነው የምትሄጁው። ግሪክ ለመሄድ ደግሞ ያቅም አንቺ የለሽም። ማለት ሌላ ነገር አይደለም፣ ረጅም መንገድ ይካሄዳል፣ መሯሯጥ አለ፣ ከፖሊስ ጋር በጣም ብዙ ነገር አለ እና ላንቺ ይሄ አይሆንም። ቱርክ ላይ ብዬ አልልሽም፣ አልደግፈውምም፣ አልመክርሽም። ነገሮችም ማስተካከል በሚቻለው መንገድ ለማስተካከል እንሞክራለን እንጂ በፍጹም ቱርክ መምጣት የለብሽም፣ ስላት ድጋሚ ኖ ኖ ኖ ኖ እኔ መሩኛል፣ በቃ አልፈልግም፣ ሰዎች አላስቀምጥ ብለውኛል። እግዚአብሔር ምስክሬ ነው የምላችሁ እኔ እያዋሸሁ አይደለም፣ ያለችኝን ቃል በቃል ነው የምነግራችሁ። መሩኛል፣ ስራም እያሰሩኝ አይደለም፣ ስራም እያገኘሁ አይደለም። በዛ ኩላሊት ሰርቃለች፣ ኩላሊት አጭበርብራለች በሚለው በጣም ብዙ ሰዎች ትችስ እየተች ነው። ላይቭ ላይም ስገባ እያየች ነው በየቦታው የሚያደርጉኝ ነገር ራሴ እንድጠላና ይህን ሀገር ለቅቄ እንደወጣ እያደረግ ነው። በቃ የሚሆነውን አድርገሽ እባክሽ ስትለኝ እኔ አላደርገውም። ባደርገው ራሱ በደላላ እንኳን በሄዱ ራሱ ብትሞክሪ ራሱ ብዙ ብር ነው የሚጠይቁሽ። በራሴ ደግሞ ገብቼ ልጠይቅ ካልሽ ቢያንስ ማክሲመም ሁለት ሚሊዮን አካውንትሽ ላይ ሊኖር ይገባል። ኦር አንድ ሚሊዮን ብር አካውንትሽ ላይ ንግድ ፍቃድ፣ ስቴትመንት፣ ትራቭል ስትሪ ሊኖር ይገባል። ካለበለዛ ግን አትሽ በቀላሉ አይወጣም። እንደዚህ ብዬ አልመክርሽ። በተቻለኝ መጠን በተቻለሽ መጠን ጠንካራ ሁኝ ሩሃማ፣ በተቻለሽ መጠን ጠንካራ ሁኝ። ይሄ ትችት፣ ይሄ ስድብ፣ ይሄ ምናምን ሊያልፍ ይችላል። ነገ የተሻለ ይመጣል እና በዚህ ደረጃ አትሰበኝ። እኔ እኮ ምን ነው ባልተረፍኩኝ ሁሉ እስክል ድረስ እግዚአብሔርን አትርፈኝ ብዬ ለምኘው። ምን ነው ይሄ ኢንተርቪው ላይ ያለችው ያለችኝ ምን ነው ባልተረፍኩኝ ብዬ እስክል ድረስ ምነው በሞትኩኝ ምን ነው ባልመለሰኝ በቃ ብዬ እስከማረር ድረስ ነው የሆንኩት። ማንም ሊረዳኝ አልቻለም። ምን ያህል ውስጧን እንደጎዳ ነው ግን ምን ያህል እኛ ሶሻል ሚዲያ ላይ ያለን ሰዎች ምን ያህል እቺ ልጅ ግን ሰብረናት እንደ እና በጣም ያሳዘነችኝ በጣም ማለት ነው። ከዛም ሩሃማ፣ እኔ አልመክርሽም። እኔ እውነት እውነት ነው የምልሽ ቱርክ ላይ መክርሽም ለአንቺ አይሆንም። በቃ ላንቺ ለእንዳንቺ አይነቷ ሴት አይሆኑም። እዚህ ብትመጪ ሰው ቤት ነው የምትሰሪው። አድካሚ ስራ ነው ምሰሪው። ከዛም በኋላ ወደ ግሪክ ሊድ በጣም ብዙ መስዋዕትነት አለው። እዙ ሀገርሽ ላይ ጸሎት እያደረግሽ ትንሽ ጊዜ ጠብቂ ነገሮች ይስተካከሉ ይሻል አልኳት። ቃል በቃል ያልኳትን ነው የምላችሁ እና ትናንት ኢንተርቪዋን ስሰማው የእውነት የሚረዳት ነው ያጣችው። በነገራችን ላይ የሚረዳት ነው የሰው ልጅ ሁሌም ትክክል ላይሆን ይችላል። ሁሌም እናንተ እንደምትፈልጉት ላይነገር ይችላል። የራሱን የሆነ ነገር ሊያወራ ይችላል። የራሱን ነገር ሊያደርግ ይችላል። አንዳንዴ ግን በእግዚአብሔር የተያዘ ሰው እግዚአብሔር ያተረፈው አስተምሮ የማረውን ሰው ለምንድን ነው በዚህ ደረጃ ምት አያለው? አሁን አንዱ ባለፈው ዕለት ምንድን ያላት ላይቭ ላይ ጌም እየተጫወቱ ገባ እና በምን እንጫወት ሲላት በኩላሊት አላት። ላይቭ ሪከርድ ተደርጎ አይቻለሁ፣ በነገራችን ላይ የምሬ ነው የምላችሁ በኩላሊት ዩ ሲ አንዳንዴ የምንናገረውን የምንሰራውን፣ የምናደርገውን ነገር መጠንቀቅ አለብን። ምናልባት ዛሬ አንተ ወይ አንቺው ለኩላሊት ሽፌል ሳያደርግ ወይም ንጹህ ኩላሊት ኑሮች ሊሆን ይችላል የነገ ወዲያው መጨረሻችን አታውቅም። ምናልባት ከነገ ወዲያና በሆነ ጊዜ ወይ የደም ካንሰር ወይ የአጥንት ካንሰር ወይ ኩላሊት ሽፌል አድርጎ አንቺም የሰው እጅ ተመጽዋጭ ልትሆን ይችላለች። አንተም እንደዛ የሰው ልጅ ፈልጎ በሽታን አይጠራም። የሰው ልጅ ፈልጎ ሰው እጅ ላይ እርዳታን አይጠይቅም። እኔ አንዳንዴ ለምንድን ነው ግን ማስተዋል የሚያቅተን? በኛ እኛን እግዚአብሔር በጣም ወዶን እናፍቅሮን አክብሮን ፈጥሮን ሌላውን ደግሞ ጠልቶ እንዳፈቀረ የምኖ ነው። ከዛም በተጎዳ ሰው ረሃማ እውነት ለመናገር የምታሳዝን ልጅ ናት። ከዛ በኋላ ብዙ አይነት አስተያየት ነው የሚሰጧት። ትናንትና ወጥታ ያንን ኢንተርቪ ስሰጥ በጣም ያሳዘነችኝ በጣም ማለት ነው። ምን ይሰማችኋል? የአንተ ህት ብትሆን የአንቺ ህት ብትሆን ትላንት አለመሞቷን ስትለምኝ የነበርች ዛሬ ላይ ቁማ ስታያት ወተሽ በሚዲያ በኮመንት በምን በምን ይሆን አስቴጅ ማስታወቂያ ስሰራ የሆነ ማስታወቂያ ስሰራ ከማበረታታት ይልቅ የሚሰጧት ሌላ ኮመንት አንቺ በቃ የምትዩ